ደንበኞቻችን እዚህ ጋር 5 ሚሊዮን 8 ሚሊዮን በገዙበት እነሱ አትርፈው ነው የሚያገኙት ማለት ነው። ቦታው መሀል ከተማ እንደመሆኑ ሪሴል ቫሉ በጣም ትልቅና አዋጭ ነው። ካሬ አለ። ይህኛው ቶታል ፕራይሱ ወደ 8 ሚሊዮን አካባቢ ነው። አርባ ፐርሰንት ዲስካውንት ስናደርግለት ደግሞ ወደ አምስት ነጥብ ሶስት ሚሊዮን አካባቢ ይሆናል። ይህ ማለት ወደ ሶስት ነጥብ ስድስት አካባቢ ልዩ ዲስካውንትም አለ። መሀል ከተማ ላይ እንደዚህ ተደርጎም አይታወቅም። ስለዚህ ይሄ የመጀመሪያ ሎቴ ሚኒስቴት እያደረገም ሰላም ሰላም የተወደዳችሁና የተከበራችሁ የቢዝነስ ተራ ሚዲያ ተከታታዮች እንዴት ሰንብታችኋል? በያላችሁበት ቀናችሁ መልካም እንዲሆንላችሁ እየተመኘን ከዚህ ቀደም ቴምር ሪል እስቴት በተመለከተ የፕሮግራም ሰርተንላችሁ ነበር። አሁን ደግሞ እዚሁ ሳርቤት አፍሪካን ዩኒዮን አካባቢ እያስገነባው ከሚገኝ አፓርታማ ተገኝተን አዲስ ነገር ምን ይኖራል የሚለውን መረጃ እናንተ ለማስቃኘት ተወደናል። አሁንም ቢዝነስ ተራ ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ዝግጅታችን ፍጻሜ አብራችሁን ቆይላለን። መልካም ቆይታ እንኳን እና ቆይሽ እንኳን ደህና መጣችሁ። ኧረ ቴምር ሪል ስቴት ለተመልካቾች ለማስቀየጥ ነው እዚህ የተገኘ ነውና፣ መጀመሪያ ስምሽን አስታውቅልኝ፣ ከዛ ደግሞ የስራ ድርሻሽ። የቴምር ሪል ስቴት የሽያጭ አማካሪ ነኝ ወይም ሴልስ ኮንሰልታንት ነኝ። በቴምር ሪል ስቴት ላይ ቴምር ሪል ስቴት ላይ እንግዲህ ከተመሰረተ ወደ ስምንት አመት አካባቢ ሊሞላ ነው፣ ወራቶች እየተቆጠሩ ነው። በዚህ ስምንት አመታት ደግሞ የተለያየ ሳይቶችን ጥቅቅ አድርገን ሰርተን ወደ ሰባት የሚሉ ሳይቶችን ከሦስት መቶ ሰማኒያ በላይ የቤት አባወራዎችን የቤት ባለቤት አድርገናል። ቴምር ሪልስቴት እንግዲህ አዲስ ነገር በማምጣት የሚታወቅ ድርጅት ነው። አሁን ደግሞ አዲስ ሳይት በአፍሪካ ዩኒየን ሳር ቤት ለኢንቨስትመንት ምቹ ለኑሮ ምቹ በሆነችው ሳር ቤት በብዙ ደንበኞች ጥያቄ መሰረት ለሽያጭ ይዘንላችሁ መጥተናል። አሁን ደግሞ የምንገኘው ከዘጠኝ ወር በፊት ባወጣነው ሳይታችን ላይ ነው። ይሄ ሳይት ላይ በብዙ ደንበኞች ጆይን አድርገው ወይም ተቀላቅለው በአርባ ፐርሰንት ዲስካውንት ነው እዚህ ቤት ላይ የያዙት። ይሄ ማለት ደግሞ ባለሶስት መኝታ በስምንት ሚሊዮን ባለሁለት መኝታ ደግሞ በስድስት ሚሊዮንና በአምስት ሚሊዮን የካሬ አማራጭ የቤት ባለቤት የሆኑት እዚህ ሳይት ላይ ይህ ሳይት የሚገኘው ሳር ቤት ቫቲካን ኤምባሲ ፍለፊት ነው የሚገኘው። ስለዚህ ደረጃውንም እንደምታዩት ደግሞ ወደ አስረኛ ደረጃ ደርሷል በዘጠኝ ወር ሙሉ ውስጥ ነው። ይህን እንግዲህ ሙሉ ኮንስትራክሽን እየሰራ ነው የምንገኘው። ስለዚህ በተመሳሳይ ደግሞ በደንበኞቻችን ጥያቄ መሰረት ሳይት ላይ ተጨማሪ ወደ ሳር ቤት ማን አፍሪካ ዩኒየን ፍለፊት ጂ ፕላስ 16 ለሽያጭ ይዘላችሁ መተናል ማለት ነው። በዋነኝነት ይህንን ሳይት ለመኖሪያ ነው እና ባለስንት መኝታ ነው እዚህ የምናገኘው? የእኛውን ኦልሬዲ ከዘጠኝ ወር በፊት እንደነገርኩ ሽጠን ያስረከብነው ሳይታችን እና ባለሁለት እና ባለ ሶስት መኝታ ቤቶች ነበሩ። በአርባ ፐርሰንት ዲስካውንት ነበረ ለከስተምሮቻችን የሸጥ ነው ማለት። 60% ከነሱ እንጠብቃለን። 40ውን ደግሞ ዲስካውንት እናረጋለን። ይሄ ማለት ከ3 ሚሊዮን እስከ 5 ሚሊዮን ልዩ ዲስካውንት ነው የምናረጋው። ሙሉ ለሙሉ በኢትዮጵያ ብር ነው። እንዲሁም ደግሞ ቀስ ብዬ ከፍላለሁ ለሚል ደንበኛ ሳይጨናነቁ 10% ከፍሎ ከ800 ሺህ ጀምሮ ከፍለው የቤት ባለቤት መሆን ይችላሉ። ሳይጨናነቁ በሶስት አመት ምንም አይነት የዶላር ጭማሪ የብር ጭማሪ ሳይኖረው የማቴሪያል ጭማሪ ሳይኖረው በተዋዋሉበት ብር ብራቸውን ቤታቸውን መረከብ ይችላሉ ከሶስት አመት በኋላ። ስለዚህ ይሄ የምንገነባቸው ህንጻዎች ምን ምን ያካትታል ስንል ፓርኪንጎችን ያካትታል። ይሄ ማለት ለያንዳንዱ ቤት አሳይል የተደረገ የተወሰነ ለሁሉም ቤት የሚሆን ፓርኪንግ አዘጋጅተናል። ይሄ ግዴታ ነው። መኖሪያ ሲባል ለመኪና ፓርኪንግ ላይ የአንዳንዱ ቤት አዘጋጅተናል። ሌላው ደግሞ ሊፍቶችንም በጥራት ደረጃውንም ሰፋ ባለ መንገድ ሳይጨናነቁ እንዲራመዱ አድርገናል። እንዲሁም ደግሞ መብራትም ይጥፋ ያው ኢትዮጵያን ያለነው እና መብራትም ቢጠፋ ባካፍ ጄኔሬቶችን አስቀምጠናል። ሳር ቤት እንደሚገኝ ሳይታችን እንደመሆኑም ሳይታችን ለኢንቨስትመንት አዋጭ እንደመሆኑም እንዲሁም ደግሞ አትርፎ ልሽጠው ቢሎም ራሱ ስለዚህ በጥራትና ልምድ ባካበተ መንገድ ነው የሰራን የምንገኘው። ስለዚህ ይሄ ቢልዲንጋችን ስንሰራ ቴራሱን ያካተታል። አበሻ ስንባል እንግዲህ አብዛኞቻችን ሰርግ አያጣልም፣ ድግስ አያጣልም። ስለዚህ እነዚህ ነገሮች ቢያጋጥሙን ሀዘንም እንደዚህ ትናንሽ ፕሮግራሞችን ተለቅ ያሉ ቢያጋጥሙንም ቴራሱን ነፃ አድርገን እንሰራላቸዋለን ለጋራ ይጠቀማሉ ማለት ነው። ሳር ቤት የምንገኘው ይሄ ሳር ቤት በአራቱ ማቅጣጫ ሴንተር የሆነ መሀል ከተማ የሆነ የብዙ ዲፕሎማቶች ኤል መቀመጫ የሆነ ሰፈር ነው እንደሚታወቀው ወደ ሜክሲኮ፣ ወደ ቦሌ፣ ወደ ጀሞ፣ ወደ ተለያየ ኤሪያ የሚወስደል ኤዳ እንደመሆኑ መጠን እንዲሁም ደግሞ ዲፕሎማቶች እንደመቀመጡ ደግሞ በብር ሳይሆን በዶላር ነው ክራዩ ሽያጩም እንደዚሁ ማለት ነው። ስለዚህ ደንበኞቻችን እዚህ ጋር አምስት ሚሊዮን ስምንት ሚሊዮን በገዙበት እነሱ አትርፈው ነው የሚያገኙት ማለት ነው። ቦታው መሀል ከተማ እንደመሆኑ ሪሴል ቫሉ በጣም ትልቅና አዋጭ ነው። እንኳደራ መጣህ በድጋሚ ደግሞ ስላከፋፈሉ የካሬ ሜትሮች ምን ያህል እንደሚመስል አንዳንድ መረጃዎችን ሼር እናደርጋለን ማለት ነው። ከዛ በፊት ግርስ ያው ቴምር ሪል እስቴት መጥቶ ቴምር ያቀመሰ ይላል። ካልቀመስና እንወጣ በትክክልናመሰግናለ ያው ቅድም ሳይቱ ምን ይመስላል የሚለውን በደንብ አስቀኝተናቸዋል እና አሁን ደግሞ ያከፋፈላቸው ሂደት ምን ይመስላል ያው ቴምር ሪል እስቴት መሀል ከተማ ላይ ሳይቶችን በማውጣት ለሁሉም ተደራሽ በማድረግ ይታወቃል ድርጅታችን ሁሉንም ያማከለ ዋጋ ነው ይዘን የምንመጣው፣ እንዲሁም ደግሞ በዶላር ሳይ በኢትዮጵያ ብር በሀገራችን ብር የምንገበያየው። ይህ ማለት ምንም አይነት የዋጋ ጭማሪ ሳናረግ በመሀል ከተማ ቤቶችን በማስረከብ እንታወቃለን። ስለዚህ ቅድም ያየነው ምሳር ቤት ሳይታችን ላይ ከዘጠኝ ወቅት እየገነባ ነው እየገነባ ያለ ነው ያወጣነው ሳይታችን ነበረ። በድጋሚ ደግሞ በደንበኞቻ ተጠያቄ መሰረት አፍሪካ ዩኒየን ፊትለፊት ከአፍሪካ ህብረት ወኪንግ ዲስታንስ ማለት ነው ቅርብ የሆነ ሳይት አውጥተናል። ይሄንን እዚህ ሳይት ላይ የተለያየ ካሬ አማራጭ ያለ ሲሆን ባለ ሁለት እና ባለ ሶስት መኝታን ይዘን የመጣ ነው። እዚህ ሳይት ላይ አከፋፈላችን ላይ በሁለት አይነት መንገድ ይዘን የመጣ ነው። አንደኛ አርባ ፐርሰንት ዲስካውንት አድርገን ስልሳ ፐርሰንት የሚከፍል ደንበኛ አርባ ፐርሰንት ዲስካውንት አድርገን ለደንበኞቻችን አቅርበናል። ይሄ ማለት ለምሳሌ ባለ ሁለት መኝታ ሰማንያ አራት ካሬ አለ። ይሄኛው ቶታል ፕራይሱ ወደ 8.9 ሚሊዮን አካባቢ ነው። 40 ፐርሰንት ዲስካውንት ስናደርግለት ደግሞ ወደ 5.3 ሚሊዮን አካባቢ ይሆናል። ይህ ማለት ወደ 3.6 አካባቢ ልዩ ዲስካውንት ማለት መሀል ከተማ ላይ እንደዚህ ተደርጎም አይታወቅም። ስለዚህ ይሄ የመጀመሪያ ቴምር ሪል እስቴት እያደረገም ሁለተኛ ደግሞ ባለ ሶስት መኝታ ዓመት መስካሪ ያለ በቶታል ፕራይስ በ13 ሚሊዮን ነበረ እየሸጥን ያለ ነው። በ40 ፐርሰንት ዲስካውንት ደግሞ በጠቅላላው ጋር ስምንት ሚሊዮን ነው። እንዲሁም ደግሞ ይኸኛውን ቀስ ብዬ ከፍላለሁ ለሚለኝ ደግሞ አስር ፐርሰንት ከፍለው ከስምንት መቶ ሺህ ጀምሮ መሀል ከተማ ቀስ እያሉ በሶስት አመት ከፍለው መረከብ ይቻላል ቤቶቻቸውን ማለት ነው። ስለዚህ በይህንን አፍ የካሬ አማራጭ ያከፋፍል ሁኔታ ነው። እንዲሁም እነዚህ ብቻ ካሬ ሳይሆን ሌሎቹ የተለያየ የካሪ አማራጮችን ይዘን መተናል ማለት ነው ሳርቤት ላይ ኦኬ የቦታ ልዩነት ወይ ወይም የሎኮሽን ልዩነት ሲኖር የአከፋፈል ልዩነት ይኖራል። ለምሳሌ ምንድን ነው አያት አካባቢ ያለው በካሬ የምታስከፍሉት እና እዚሁ ሳር ቤት ያለው በካሬ የምታስከፍሉት ልዩነት ይኖረዋል፣ ይለያል። ያው እንደሚታወቀው መሀል ከተማ እንደሆኑ ደግሞ ወጣ ያሉ ኢንቨስትመንት ሪተን ባሉ ሀይ የሆኑ ቦታዎች አሉ። ቴንሮል ስቴት እነዚህ በማቅረብ ነው የሚታወቀው። ስለዚህ የትንሽ ሳይቶቻች ይለያያል፣ እንደየ ሳይቱ ይለያያል። ግን ደግሞ ሳይቱ ያን ያለም ልዩነት ባይኖረው ሁሉንም ያማከለ ዋጋ ነው የምናቀርበው። አከፋፈልም ደንበኞቻችን ምቹ የሆነ አከፋፈል እየቀረብን ያለ ነው። አስር ፐርሰንት ከከፈሉ በኋላ ቀሪውን ክፍያ በምን ያህል ጊዜ ነው መጨረስ ያለባቸው? ቀሪውን ክፍያ አስር ፐርሰንት ከፍለው አግሪመንታቸውን ከያዙ በኋላ ቀስ እያሉ ቤዝዶን ፕሮግረስ ነው የምናስከፍለው። ይሄ ማለት ግንባታውን እያዩ ነው የሚከፍሉት። ስለዚህ ያልተገነባ ላይ አይከፍሉም፣ ያላዩት ላይ አይከፍሉም ማለት ነው ደንበኛ አይተው ግንባታው ቤዝድ ኦን ፕሮግረስ የሚባል አላከፋፈል በ18 ዙር በሶስት ዓመት ክፍያቸውን ያቸውን 10 ፐርሰንት ከከፈሉ በኋላ ቀጣዩን 5 ፐርሰንት እያደረጉ በ18 ዙር ክፍያቸውን ሳይጨናነቁ ፍሌክስብል ብለው ይከፍላሉ ማለት ነው። ሌላ ደግሞ መጠየቅ የምፈልገው ለዲያስፖራዎች፣ ህጋዊ ወኪል አላቸውና የሌላቸው ህጋዊ ወኪል ያለው ኦልሬዲ ቀጥታ መጥቶ ኢንቨስት ማድረግ ይችላል። ህጋዊ ወኪል የሌላቸው ደግሞ በኢንዳይረክት በሆነ ወይ ሪታይም ላይ ኢንቨስት እንዲያደርጉ በምን አይነት ትብብር ታደርጋላቸው? መሀል ከተማ እንደመሆናችን መጠን አብዛኛው ሰው መሀል ከተማ ይፈልጋል። ከሴኩሪቲ ማንጻር እንዲሁም ደግሞ ከኢንቨስትመንት ማንጻር መሀል ከተማዎችን ይፈልጋል አብዛኛው ሰው። ስለዚህ ውክልና የሌላቸው ደንበኞቻችን በተለያዩ የተለያየ መንገድ እኛ ኮንታክት ማድረግ ይችላሉ በዲኤችኤል ማለት ነው አግሪመንቱን እልክላቸዋለሁ እነሱም ቀጥታ ብራቸውን ወደ አካውንት ወደ ቴምር ስቴት ልከው ደረሰ የተቆጥሮላቸው አግሪመንታቸውን መውሰድ ይችላሉ ማለት ስለዚህ በዲኤችኤል ምንም ነገር ማለቅ ይችላል ባሉበት ቦታ የቤት ባለቤት የስር ባለቤት ቴምር ስቴት ላይ መሆን ይቻላል መልካም አሁን ቅድም ያየነው ሳይት እዚሁ ሳር ቤት ከሚገኝ ሳይት ነውና፣ ሙሉ ፕሮግራሙን የሰራ ነው። በዋነኝነት ደግሞ አሁን አክቲቭ የሆኑ ሳይቶች ሪሊስ ሴቶች ለደመኝ ያቀረባቸው የት ነው የሚገኙት? አሁን ከሳር ቤት በተጨማሪ ደግሞ ብዙዎቹ ለመኖሪያ ምቹ በሆነችው ፒያሳ ከዚህ በፊት ወደ ከስድስት ወር በፊት ያወጣነው ሳይት ነበር። የመጀመሪያ ብሎክ ልሴ ትምህርት ቤት ጀርባ ወይም ፍሬንድሽፕ ፓርክ ፊትለፊት ማለት ነው። እሱ ሳይት ላይ ከስቱዲዮስ ከባለሶስት ትንሽ ሸጥ ነበረ። እሱ ሽያጭ አውጥተን ደግሞ ለሁለተኛ ደግሞ እዛ አጠገብ ሁለተኛ ብሎክ ባለ ሁለትና ባለ ሶስት፣ ባለ አራት አፓርትመንቶችን ለሽያጭ ዘላቸው መጥተናል። ስለዚህ ከሳር ቤት በተጨማሪ ደግሞ ፒያሳ ላይ ለሚፈልጉ ደንበኞቻችን ከባለሁለት ጀምሮ በ10% ክፍያ ይዘን ላቸው መተናል። እንዲሁም ደሞ ከ30% በላይ ለሚከፍል ደንበኛ 25% ሁለተኛ ቀዳሽ ይዘን መተናል። እንዲሁም ደግሞ መኖሪያቸውንም እዛ መገበያቸውንም እዛ ከማረ ከፈለጉ ደንበኞቻችን የንግድ ሱቆችንም እዛ ፒያሳ ሚኒሊክ አደባባይ ሀገር ፍቅር ቲያትር አጠገብ 4000 ካሬ ላይ የተጣለለ የገበያ ማዕከሉን ለሽያጭ ይዘን መተናል። ይሄኛው የገበያ ማዕከላችን ደግሞ ሱቅ እስከ ነገቢያው ነው እየሸጥንላቸው ያለ ነው። ያፒያሳ የታወቀ ነው የንግድ ማዕከል እንደሚሆነ ብዙ ሰው የወርቅ ቤቶች፣ ምግብ ቤቶች፣ ኮስሞ ቤቶች፣ መነፀር ቤቶች የሚገኙባት የነበርሽ ፒያሳ አሁን ደግሞ በአዲሷ እየለማች ያለች ከተማ እንደ አዲስ ማለት ነው። ስለዚህ እዛ ላይ ጂ ፕላስ የገበያ ማዕከል እየገነባ ነው። ስሙን ጎልድ ሞል ይባላል። ሌላ እዚህ ፒያሳ ላይ ያነሳሽው ሳይት ለወደፊት ትልቁ የገበያ ማዕከል እንዲሆን የሚታሰበው ከመርካቶ ይልቅ ፒያሳ ነውና፣ ዋጋቸውና ካሪያቸው እስኪ ምን ይመስላል የነዛ ስቆች? እሺ፣ ካሪያቸው አሁን ያወጣነው ትንሹ ሀያ ካሬ ነው። ከካሬ ጀምሮ አለ። ከግራውድ እስከ አምስተኛ ነው። ሁለት ቤዝመንት አለው። እንዲሁም ደግሞ በድርጅቱ የሚተዳደር የራሱ ካፌ አለው ማለት ነው። ስለዚህ ጎልድ ሞል ነው። ሁሉንም ያካተለም ያካለለ ማለት ነው። ሁለት ሊፍቶች አሉ፣ ደረጃዎች አሉ። እንቅስቃሴው በደንብ ያለበት ኤሪያ ነው። እንዲሁም ደግሞ በቅርቡ ደግሞ መንግሥት የሚገነባው ትልቁ የመኪና ተርሚናል አለ እዛው ፒያሳ ላይ ማለት ነው። ስለዚህ አብዛኛው ፓርክ የሚደረጉ ኤሪያዎች፣ የሚወጡ ህዝቦች፣ አክሰስ የሚያደርግ ህዝብ ሱቅ ነው እየገነባ ነው ያለ ነው ዋጋቹ ምን ያህል ነው? ዋጋችሁ ከጠቅላላ ክፍያ ከ3.9 ሚሊዮን ጀምሮ አለ። ቅድመ ክፍያ ደግሞ ከ900 ሺህ ጀምሮ አለን ማለት ነው። ስለዚህ ከግራውንድ እስከ አምስተኛ ከ7 ሚሊዮን እስከ 3.9 ሚሊዮን አለ እንዳልኩ፣ ቅድመ ክፍያ ከ900 ሺህ ጀምሮ አለ። ከዚህ በተጨማሪ ደግሞ ከሊሴ ትምህርት ቤት ጀርባ ሁለተኛው ሳይት ያወጣ ነው ያልኩት። ከሱ በተጨማሪ ለብዙዎቹ መኖሪያ በሚመጡ አያት ደግሞ ወደ ሶስት አይነት ሳይቶችን አውጥተናል እሱ ላይ ስለዚህ በአንድ አመት ተኩል የሚረከቧቸው ሳይቶችም አሉ። በሁለት አመት የሚረከቧቸውም ሳይቶች አሉ። ስለዚህ በአስር ፐርሰንት ቅድመ ክፍያ ከፍለው ሶስት አይነት የሳይት አማራጭ አለ። የመጀመሪያ ወደ ፈረስ ቤት ሳይት ሲሆን ሁለተኛው ደግሞ ደራርቱ አደባባይ ነው። ሶስተኛው ደግሞ አያት ወደ ጣፎ የሚወስደው ፖሊስ ጣቢያ አካባቢ ነው። ሳይት ያለን አያት ማለት ነው። ስለዚህ አት ላይም በሶስት አይነት የሳይት አማራጭ ይዘላቸው መተና ጥያቄዎችን ወደ መጨረስ እየሄድኩ ነው እና ቴምር ሪልስቴት ለተመልካች በዋነኝነት በዚህ መልኩ እኛን መርጦ መምጣት ይችላሉ የምትይው ነገር እስኪ እሺ፣ ያው እንግዲህ ሪል ስቴት ላይ እንደሚታወቀው ኢትዮጵያ ላይ አሁን ላይ በጣም እያደገ ያለ ነገር ነው እና ከሌሎች ሪል ስቴቶች ምን ለየት ያደረገናል ሲባል፣ አንደኛ የዲሊቨሪ እሽ ነው። ይሄ ማለት ገንብቶ የማስረከብ ማለት ነው። ስለዚህ ድርጅታችን ደግሞ በዚህ ልምዱን ያቀል በዚህ ትንሽ ጊዜያትን ቢሆን በሰባት ዓመት በስምንት ዓመት ውስጥ ማለት ነው። ኦልሞስት ስምንት ዓመት ሊሆነ እና በዚህ ጊዜ ውስጥ ወደ ሰባት ሳይቶች ሰርተን አስረክበናል። እነሱንም ወደ ለቡ አሉ ወደ እንዲሁም ደግሞ ላፍቶ አለ ወደ አያትም አለ። ስለዚህ እነሱንም ሳይቶቻችን፣ ምስክሮቻችን ከሶስት መቶ ሰማንያ በላይ አባወራዎችን የቤት ባለ ቤትም አድርገናል ማለት ነው። ሌላኛው ደግሞ የግንባታችን ጥራትም የጥርጥር የለውም በኳሊቲ ሁሉንም ያማከለ ዋጋንም ጨምሮ እሱንም ያማከለ ነው። ለየት የሚያደርገን ሌላኛው ደግሞ ምንም አይነት የዶላር ጭማሪ የብር ጭማሪ በኢትዮጵያ ብር ተባውለው የዋጋ የማቴሪያል ጭማሪ ሳይደረግባቸው ቤታቸውን በተዋዋሉበት ብር መጨረስ ይቻላል ማለት ይሄ ለየት ያደርገናል። ስለዚህ ደንበኞቻችንም መጨረሻ ማስተር ፈልገው እነዚህ የወጡ ዲስካውንቶች ለአጭር ጊዜም ስለሆነ ለተወሰኑ ቤቶች ስለሆኑ ሳያዝባቸው ሳያልቀባቸው ኢንቨስት ያድርጉ። አመሰግናለሁ። ሚዲያ ውስጥ ወደ ተመልካቾቻችን በቴምር ሪል ስቴት ላይ የነበረን ቆይታ ይህንን ይመስላል። ቴምር ሪል ስቴት ኢንቨስት ማድረግ ለምትፈልጉና ለሚኖራችሁ ጥያቄ እስክሪን ላይ በሚታየው ስልክ መደወል ትችላላችሁ። ደህና ሰንብቶ ቴንክ ሶ ማች